ወላይ ይመቻችሁ። እኔ ማንኛችሁ ሁለቱንም ሲሰርዋችሁ አሉ። ግን ይመቻችሁ። የምር ግን የምር ነው። እነሱ እኮ ነው ነው፣ ገና ነው፣ ገና ነው

አሳቃችሁኝ የምር ይመቻችሁ። እኔ ለምን ተመችታችሁ? እኔ እኔ ስጀመር አይሜና ቡርኬን የሚነካብ ቢሰው አልወድም። ሃይ ቃውነም እነግራችሁ። እኔ ስጀመር ለእንደዚህ ለተርካሻ ቦታ ሰው ቦታ ያለን ምን አስጨነቃችሁ? ዓላማ የሌለው ሰው ሁላ እኮ ነው የሚዝረከረከው። ዝርፍር ከበያቸው

እግዚአብሔርን አስረግጬ ተነግራችሁ ገና ትቃጠላላችሁ። ገና እር አንጀታችሁ ማለት ነው እሷ መሆናችሁ አችሉማ ለአይን ዬ ደግሞ ልብስ አታ አደለም አንቺ ጋጡት የሴት አሰዳቢ እንደዚ አይነት ነው እኛ የሚያሰድበው። የምር ከአይን ዬ ምን አለበት? ቆይ አይን ዬ ከምሰድ ቢያሆን ምን አለበት? አንቺ ከአይን ዬ ብትማሪ የምሬን ነው ን ሌዳ አንቺ ደግሞ ምንድን ነው ያልሽው? ማን ነው የምትይው? የእውነት በጣም አስጠላኝ የምር ሚያወሩት ሚያወራው ውሸት ነው። ቡሩክ ባላጊ ነው። ሄይ ይሄ ባላጊ የባቴ አምላክ ምን ነው ፈለገች? ቀለበት ምን ቀለበትን ልታደርግ

እኔ ግን እንደዚህ ነው ባለጌ ሰው አይደለሁም። ግን በቃ እኔ እንዲያውራ እያስገደዳችሁ ነው። ምንም ማድረግ አልችልም። አረገለሽው ልትቆይ

ማን እኔ ከእንቅልፍ እንቅልፍ ተነስቼ የእነሱን ሁለታቸውን ማይቻለ ግን እሱ ከአርባ ሁለት ገብቷል። አዎ ይሄዳል እኮ ይሄ እንትኑን ላይ መጨረሻ መጨረሻ ላይ ይቆማል እንጂ

የከዚህም በፊቱ የከዚህም በፊቱን እንተውና ስንት እንደነበረ ይልተውና ከዛ ቀጥሎ ከተነሱበት ቀን ቀጥሎ እስከ ዛሬ ግን አንድ አይነት ናቸው፣ ታውቃላችሁ እና እኩል ናቸው። ጀግና ሴት ሁሌም እንደዚህ ናት። ወደፊት ናት፣ ወደኋላ አይ፣ ተይኝ። ስለ እነ አሮጊቶች ተይ፣ እነሱን ማንም አውቃቸው። እሷ እኮ ሁለት መቶ ሺህ ሰዎችን እኮ እሷን የማውቁት እነሱን ግን የሃይሚ እህቶች የሆኑት ምንማ መሰል የሃይሚ እህቶች የሆኑት ወንድን የማይለምኑ ክብር ያላቸው ልክ እንደሷ ክብር ያላቸው ሴቶች በወጋቸው፣ በኃይላቸው፣ በበቀ ስርዓታቸው የተከበሩ እናተባታቸውን የሚያከብሩ ፎቶችን ከወንድ ጋር ፖስት ብናደርግ ማን ነው እሱ ብሎ ቤተሰቦቻችን ይቆጡናል፣ ብሎ የሚፈሩ እግዚአብሔርን። ግን እነዛ ከሱ ጋር ፎቶ ፖስት አርጎ እንደፈለገ ነው

አሁን ፎቶ ተጠቀሙ፣ ፎቶ ተጠቀሙ። የምር ተቀሳስዬ ነበር ተጣልተዋል ብዬ የምር ግን እኔ ዛሬ እንግዲህ አለብኝ በኋላ እገባለሁ። በጣም ወዲያችኋለሁ። ሙሉ ሰላም ቆዩልኝ።

ምን ብሎ ሙዚቃ ሊከተላችሁ ሲሙ ማኑ ግን፣ ሰውዬ ሲሙን ሰርች አድርጌ ማለት እንትን አድርጌ ማለት ያወጣው